ዜና ስፖርት። ጤና ይስጥልኝ፣ ከኤስሪ ፊርዶስ አብዱልሐኪም ነኝ። በቅድሚያ ለ13 ዓመት ሪያል ማድሪድን ያገለገለው ተጫዋች የመጨረሻ ጨዋታውን ያደርጋል። በስፔን ላ ሊጋ 38ኛ ሳምንት የመዝጊያ ጨዋታ ዛሬ ይካሄዳሉ በኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ከሩብ ወይም ስቱዲያችን ከሚገኝበት ዩናይትድ አረብ ኤምሬትስ ከምሽቱ 6 ሰዓት ከሩብ ላይ በሳንቲያጎ በርናቦ ስታዲየም ሪያል ማድሪድ ከሪያል ሶሴዳድ ጋር የመዝጊያ ጨዋታቸውን ያደርጋሉ። የ39 ዓመቱ ክሮሻዊ ታሪካዊ ተጫዋች ሉካ ሞድሪች ለቡድኑ የመጨረሻ የሊግ ጨዋታውን የሚያደርግም ይሆናል። በክረምቱ ወቅት እንደሚለቅ ተናግሮ የነበረው ድንቅ የመሃል ሜዳ ተጫዋች በበርናቦ የሽኝት ዝግጅትም ይካሄድለታል። እንደ አውሮፓውያን አቆጣጠር በ2012 ከቶትናም ሆትስፐር ወደ ሪያል ማድሪድ የፈረመው ሉካ ሞድሪች በሎስ ብላንኮቹ ከነበረው ቆይታ የስድስት የአውሮፓ ሻምፒዮንስ ሊግ፣ አራት የላሊጋና ሁለት የኮፓ ዲላሬን ጨምሮ በአጠቃላይ 28 ዋንጫዎችን ከክለቡ ጋር በማንሳት በዘመኑ ደማቅ ታሪክ መጻፍ የቻለ ነው። ሞድሪች በቀጣይ በአሜሪካ በሚካሄደው የፊፋ የዓለም ክለቦች ዋንጫ ውድድር በኋላ ከክለቡ ጋርም ይለያያል። የመሃል ሜዳ ተጫዋቹ ሉካ ሞድሪች በ2024-25 የውድድር ዓመት የክሮሽያ የአመቱ ምርጥ ተጫዋች በመባልም መመረጥ ችሏል። የአንድ ጊዜ የባላንዶር አሸናፊው ሉካ ሞድሪች ለተከታታይ ዘጠነኛ ጊዜ የክሮሽያ የአመቱ ምርጥ ተጫዋች በመባልም ተመርጧል። ከዚህ ጋር በተያያዘ ጣሊያናዊ የ65 ዓመቱ ካርሎ አንችሎቲ የመጨረሻ ጨዋታቸውን ዛሬ ያደርጋሉ። አንችሎቲ በማድሪድ በነበራቸው ቆይታ በአጠቃላይ 15 ዋንጫዎችን አንስተዋል። በመዝጊያ መርሃ ግብሮ ላይ ስፓኞል ከላስ ፓልማስ፣ ሌጋኔስ ከሪያል ቫላዶሊድ፣ ዲፖርቲቮ አላቬስ ከኦሳሱና፣ ጌታፌ ከሳንቲያጎ፣ ራዮ ቫዮካኖ ከሪያል ማዮርካ ዛሬ የሚያደርጉት የሰላሳ ስምንተኛ ሳምንት ጨዋታዎች ናቸው። የሊጉ አሸናፊ ባርሴሎና ከአትሌቲክ ቢልባኦ ጋር ነገ ጨዋታውን ያደርጋል። ሌላኛው መረጃችን ኮፓ ዴ ፍራንስ ዛሬ ይካሄዳል። በፈረንሳይ የጥሎ ማለፍ ዋንጫ ኮፓ ደ ፍራንስ ፔስጂ ከሬምስ ጋር የሚያገናኝ ይሆናል። ጨዋታውን በኢትዮጵያ ሰዓት አቆጣጠር ምሽት አራት ሰዓት ላይ ስቱዲያችን ካለበት ዩናይትድ አረብ ኤምሬትስ ምሽት 11 ሰዓት በስታንድ ደ ፍራንስ ይካሄዳል። የአውሮፓ ሻምፒዮንስ ሊግ ለፍጻሜ የበቃው ፒኤስጂ 15 ጊዜ የፈረንሳይ ጥሎ ማለፍ ዋንጫን በማንሳት ታሪክም አስመዝግቧል። ተጋጣሚው ክለብ ሬምስ ሁለት ጊዜ ዋንጫውን ከፍ አድርጓል። ቡድኑ ዋንጫውን ካሳካ በቀጣይ ዓመት የአውሮፓ ሊግ መሳተፉንም ያረጋግጣል። በነገ ዕለት ፍጻሜውን የሚያገኘው የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች ይፋ አድርጓል። የ2024 እስከ 2025 የውድድር ዘመን የአመቱ ምርጥ ተጫዋችን መመረጡ ተዘግቧል። የሊቨርፑሉ የፊት መስመር ተጫዋች መሐመድ ሳላ የፕሪሚየር ሊጉ የአመቱ ምርጥ ተጫዋች ተብሎ መመረጥም ችሏል። ማምር ሳላህ በሊጉ 28 ግቦችን በማስቆጠር የሊጉን ኮከብ ግብ አግቢነት ደረጃ ይዟል። ማምር ሳላ ሁለት ጊዜ የፕሪምየር ሊግ የአመቱ ምርጥ ተጫዋች ሽልማትም ማሸነፍ መቻሉ ተዘግቧል። በነገው የፕሪምየር ሊግ መዝጊያ ጨዋታ ላይ ተንታኙ ጋሪ ኔቭል ታገደ። ኖቲንጋም ፎረስ ከቼልሲ ጋር በሚያደርጉት ጨዋታ የስካይ ስፖርት ተንታኙ ጋሪ ኔቭል ሲቲ ግራውንድ ስታዲየም እንዳይገባ መታገዱን አስታውቀዋል። ኖቲንጋም ፎረስት የተንታኙን መታገድ ለስካይ ስፖርት ማሳወቁና የቀጥታ ስርጭት ሽፋን ቡድኑን እንዲቀይርም ጠይቋል። ጋሪ ኔቪል የክለቡን ባለቤት በመተቸቱ ምክንያት ወደ ስታዲየም እንዳይገባ መታገዱ ነው የተዘገበው። ጋሪ ኔቪል ባሳለፍኩት የስራ ዘመኔ እንደዚህ አይነት ነገር አልገጠመኝም ብሏል። ክለቡ ወደ ስታዲየም የሚገቡትን የመምረጥ መብት አለው፣ ነገር ግን እንደ ኖቲንጋም አይነት ትልቅ ክለብ ይህንን በመወሰኑ አዝኛለሁ ሲልም ተደምጧል። በተጨማሪም መልካም ምኞቱን አያይዞ ገልጿል። ናፖሊ የሴሪያው ሻምፒዮን መሆኑ ተከትሎ ማክቶሚናይ የአመቱ ምርጥ ተጫዋች ተብሎ ተመርጧል። የጣሊያን ሴሪያ 2425 የውድድር ዘመን የናፖሊውን ስኮት ማክቶሚናይ የሴሪያ የአመቱ ምርጥ ተጫዋች በመባል መምረጡ ተገልጿል። ስኮትላንዳዊ አማካኝ ማክቶሚናይ በውድድር አመቱ ለናፖሊ 12 ጎሎችን አስቆጥሮ ስድስቱን አመቻችቶ አቀብሏል። እንዲሁም የናፖሊ ዋና አሰልጣኝ አንቶኒዮ ኮንቴ የሴሪያው የዓመቱ ምርጥ አሰልጣኝ ሆነዋል። በማንቸስተር ዩናይትድ ቤት ያደገው ማክቶሚናይ በኦልትራፎርድ ቆይታው ጥሩ የሚባል ጊዜ ባያሳልፍም ወደ ጣሊያን ካቀና ወዲህ ግን ስኬታማነቱ የጎላ ተጫዋች መሆኑን አሳይቷል። በዚህም 22 ዓመትን በቀያዮቹ ሰይጣናት ቤት ቢያሳልፍም ድንቅ የመሃል ሜዳ ተጫዋች መሆኑን ናፖሊ አራተኛ ስኩዴቶ ሻምፒዮን መሆኑን ሲያረጋግጥ ቁልፉ ሰው ሆኗል። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴስ ለቀድሞ ቡድን አጋሩ ማክቶሚናይ እንኳን ደሳለህ የሚል መልእክቱንም ገልጾለታል። እንኳን ደሳለህ ጓደኛ፣ የሁልጊዜም ጠንካራ ስነ ምግባር ያለህና ቆራጥ ነበርክ ሲል ብሩኖ ፈርናንዴስ ተናግሯል። በራስ መተማመን ጋር ያለህ አቅም ከምን ጊዜውም የበለጠ ማሳየት ችልሃል። አሁን ያንተ ጊዜ ነው፣ ተደሰትበት ሲልም ተደምጧል። ክርስቲያኖ ሮናልዶ በዓለም ክለቦች ዋንጫ ሊሳተፍ እንደሚችል ተነገረ። ክርስቲያኖ ሮናልዶ በዓለም ክለቦች ዋንጫ ውድድር ሊሳተፍ እንደሚችል የተናገሩት የፊፋው ፕሬዚዳንት ጃን ኢንፋንቲኖ ናቸው። ጃን ኢንፋንቲኖ ክርስቲያኖ ሮናልዶ በዓለም ክለቦች ዋንጫ ውድድር የሚሳተፍበትን እድል አለ ማለታቸውም ተዘግቧል። ፖርቱጋላዊ ተጫዋች ክርስቲያኖ ሮናልዶ በአለም ክለቦች ዋንጫ ውድድር ለመሳተፍ ግን ያለበትን ክለብ አልናርስን በመልቀቅ ነው ለውድድሩ ያለፈውን ክለብ ተቀላቅሎ መጫወት የሚችለው። በመጨረሻም አርሰናል እና ባርሴሎና የአውሮፓ ሻምፒዮንስ ሊግ የፍጻሜ ዋንጫን ለማንሳት ዛሬ ይጫወታሉ። አርሰናል እና ባርሴሎና የሚያደርጉት የአውሮፓ ሴቶች ሻምፒዮንስ ሊግ ጨዋታ ዛሬ ፍጻሜውን ያገኛል። የፍጻሜውን ጨዋታ በኢትዮጵያ ሰዓት አቆጣጠር ምሽት አንድ ሰዓት ወይም ስቱዲያችን ካለበት ዩናይትድ አረብ ኤምሬትስ ቤት ምሽት 8 ሰዓት ላይ በፖርቹጋል ሊዝበን ጆሴ አልቫላዴ ስታዲየም ይካሄዳል። ባርሴሎና ሻምፒዮንስ ሊጉን ለተከታታይ ሶስተኛ ዓመት የማሸነፍ እድልም ይኖረዋል። የሴቶች ሻምፒዮንስ ሊግ ውድድር 2001 ከተጀመረ ጀምሮ የእንግሊዝ ክለብ ለፍጻሜ ሲደርስ ያሁኑ ለሶስተኛ ጊዜ ነው። የሴቶች ሻምፒዮንስ ሊግ ዋንጫ ያሸነፈው አርሰናል የዛሬውን ፍጻሜ ካሸነፈ የዋንጫ ሪከርድ ማሻሻያም ይሆንለታል። የአርሰናል አሰልጣኝ ሬኒስ ኤልገርስ ጨዋታውን ማሸነፍ የሴቶች ቻምፒዮንስ ሊግ ያሸነፈች በታሪክ የመጀመሪያ ኔዘርላንድ አሰልጣኝም ያደርጋታል። የሀገር ውስጥ ዋንጫ ያሳካው ባርሴሎና አሁን ካሸነፈ በሴቶች ቡድን በኩል ሶስትዮሽ ዋንጫውን ማሳካትም ይችላል። ዜና ስፖርት አበቃ። ከኤስሪ ፌርዶስ አብድላኪ ማብሪያቸው ቆየው መልካም ቀን